ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ብቅ ብለና ለኝ እስከ መጨረሻው ብራችሁን ቆዩ። ነምበር ዋን አንደኛ፣ አም ቬሪ ታየርድ። አይ አም ቬሪ ታየርድ። በጣም ደክሞኛል። አም ቬሪ ታየርድ። በጣም ደክሞኛል። ቬሪ ማለት በጣም ነው እሱ። አይ አም ታየርድ ብል ደክሞኛል፣ ቬሪ ሲጨምር ደግሞ በጣም ደክሞኛል ይሆናል። ነምበር ቱ ሁለተኛ

ውሃ ሊሆን ይችላል። ብረት ሊሆን ይችላል። የሆነ ነገር ኢቲዝም ነው። ቃል እንስሳ ነው። ነምበር ፎር አራተኛ። ሂዝ ቨሪ ስማርት። ሂዝ ቨሪ ስማርት። በጣም ብልህ ነው። ስማርት ማለት ምንድን ነው? ስማርት ነው ሲባል ስትባላ፣ ሂዝ ቨሪ ስማርት፣ በጣም ብልህ ነው፣ ጎበዝ ነው። ነምበር ፋይቭ አምስተኛ። ዚስ ኢዝ ቨሪ ቢግ። ዚስ ኢዝ ቨሪ ቢግ ዚስ ኢዝ ቤሪ ቢግ እንላለን። ይህ በጣም ትልቅ ነው። ይህ በጣም ትልቅ ነው። ዚስ ማለት ይህ ማለት ነው። ዚስ ኢዝ ቤሪ ቢግ፣ ይህ በጣም ትልቅ ነው። ነምበር ሲክስ ስድስተኛ። አም ቤሪ ሃንግሪ። አም ማለት ነው። አም ስንለው አጥሮ ሲነበብ፣ አም ቤሪ ሃንግሪ፣ በጣም ርቦኛል ማለት ነው። አም ቤሪ ሃንግሪ፣ በጣም ርቦኛል። ሃንግሪው ራብ ነው። ነምበር ሰበን ሰባተኛ

በጣም ጸጥ ያለ ነው ስትል ነው። አሁን የሆነ ቦታ ትሄዱና ኢት ኢዝ ቬሪ ኳይት ትላላችሁ። በጣም ጸጥ ያለ ነው ልትሉ ትችላላችሁ ማለት ነው። አካባቢውን ኳይት ማለት ፀጥ ያለ ቦታ ማለት ጸጥ ያለ ማለት ነው። ኳይት ስትባል አሁን ማለት ማለት ነው። ናምበር 9 ዘጠነኛ። ሂ ኢዝ ቬሪ ታል ሂ ኢዝ ቬሪ ታል። እሱ በጣም ረጅም ነው ስንል ነው። ሂ እሱ ነው አይደል? ሂ ኢዝ ቬሪ ታል እሱ በጣም ረጅም ነው ስትል ነው እንጂ ይህ ስትወል ብትል ረጅም ነው። ቬሪ የሚያገለግለው እዚህ ጋር በጣም የሚለውን ነው። ነምበር ቴን አስረኛ አምቬሪ ቢዚ አምቬሪ ቢዚ አይ አምቬሪ ቢዚ አይ አምቬሪ ቢዚ ትላለህ። በጣም ስራ በዝቶብኛል፣ ተጠምጃለሁ በስራው እንደማለት ነው። አምቬሪ ቢዚ በጣም ስራ በዝቶብኛል የምትል ነው። ቢዚ ነኝ ስትባል ሰምታችሁ ታውቃላችሁ። አምቬሪ ቢዚ ነው ቢዚ ናው የምትል አሁን ስራ በስቶብኛል እንደማለት ነው። ነምበር ለመን አስራ አንደኛ ኢትስ ቨሪ ሌት። ኢት ኢዝ ቨሪ ሌት። በጣም አርፍዷል፣ በጣም ዘግይቷል እንደማለት ነው። ሌት ማለት የዘገየ ማለት ነው። ኢትስ ቨሪ ሌት ካል በጣም ዘግይቷል፣ በጣም አርፍዷል እንደማለት ነው። ለነገር ወይም ለሆነ ለማሽን ለምናምን ሲል ኢትስ ቨሪ ሌት ልትል ይችላል። ነምበር ቱወልቭ አስራ ሁለተኛ ሺ ኢዝ ቨሪ ናይስ። እሷ በጣም ጥሩ ናት። ናይስ ማለት ጥሩ ነው አይደለ? እሷ በጣም ጥሩ ናት። ነምበር ሰርቲን አስራ ሶስተኛ እሱ በጣም አስቂኝ ነው። እሱ በጣም አስቂኝ ነው። ፋኒ ማለት አስቂኝ፣ አዝናኝ እንደማለት ነው። ኢት ኢዝ ቨሪ ፈኒ እንላለን አስቂ ነው ስንል ነው። ግን አሁን ኢትስ ሳይሆን ሂዝ ነው፣ እሱ አስቂ ነው እንላለን አንዳንድ ሰው። ነምበር 14 14ኛ አም ቨሪ ስሊፒ። አይ አም ቨሪ ስሊፒ በጣም ተኝቻለሁ ስትል ነው። ስሊፒ ወይም አም ቨሪ ስሊፒ ስንል በጣም እንቅልፍ የመጧልን ምን እንዳ ማለት ይሆናል አይ ነምበር 15 15ኛ ኢትስ ቨሪ ዊንዲ ኢትይስ ቬሪ ዊንዲ በጣም ንፋሳማ ነው ስትል ነው። ዊንድ ማለት ዊንድ አሁን ነፋስ ነው። ዊንዲ ስንል ደግሞ ኢትይስ ቬሪ ዊንዲ ስንል በጣም ንፋሳማ ነው ስትል ነው። ክላም። ነምበር ሲክስቲን አስራ ስድስተኛ ሺ ኢዝ ቬሪ ክላም እሷ በጣም ረጋ ያለች ነው የተረጋጋች ናት። እሷ በጣም የተረጋጋች ነች ስንል ነው። ክላም ማለት ክላም ስንል የተረጋጋ እንደማለት ነው።

ፋሚሊ ትላለ። ወደፊት ሰዎች ለመሄድ በጣም ጓጉቻ አለው ትላለ። አም ቬሪ ኤግዛይትድ ቱ ሻው ወች ፊትቦል ኦር ዎች ቲቪ ምናምን ልትሉ ትችላላችሁ። ፊልሙን እስከማየ ጓጉቻ አለው እንደማለት ነው። ስለዚህ ኤግዛይትድ ማለት መጓጓት ነው። አም ቬሪ ኤግዛይትድ በጣም ጓጉቻ አለው ስትሉ ነው። ነምበር ናይንቲን አስራ ዘጠነኛ ኢትስ ቨሪ ዳርክ፣ ኢት ኢዝ ቨሪ ዳርክ። በጣም ጨለማ ነው ስትሉ ነው። ኢትስ ቨሪ ዳርክ ኤቲኤዝ ኦር ኤቲዝ ማለት ይችላላችሁ። ኢትስ ቨሪ ዳርክ ኢትስ ቨሪ ዳርክ በጣም ጨለማ ነው ስትለ ነው። ዳርክ ጨለማ ማለት ነው። አሁን ቤት ከሆነ ኦ ዚስ ቨሪ ዳርክ ትላላችሁ። ዚስ ሃውስ ቨሪ ዳርክ ማለት ይችላል። ዚስ ሃውስ ኢዝ ቨሪ ዳርክ ቤቱ ጨለማ ነው። ይህ ቤት ጨለማ ነው ስትሉ ነው። ነምበር ቲወንቲ ሀያኛ ሺዝ ቨሪ ፖላይት ሺዝ ቨሪ ፖላይት እሷ በጣም ጨዋነች ነው። ፖላይት ምንድን ነው? ጨዋ አስተዋይ ማለት ነው። ፖላይት ፖላይት በሆነ መንገድ አዋራ ትላለ። ጨዋ በሆነ መንገድ ነው። ሺ ኢዝ ቬሪ ፖላይት ማለት እሷ በጣም ጨዋነች አስተዋይነች እንደማለት ነው። ነምበር ቲዎንቲ ዋን ሀያ አንደኛ ሺዝ ቬሪ ፍሬንድሊ። ሂ ኢዝ ቬሪ ፍሬንድሊ እሱ በጣም መልካም ጓደኛ ነው ማለት ነው። እሱ በጣም መልካም ጓደኛ ነው። ፍሬንድሊ ስትል ፍሬንድሊ ነው ምናምን የሆነ ነምበር ቲዎንቲ ቱ ሀያ ሁለተኛ

ኢትስ ቨሪ ሰኒ ቱዳይ ትላላችሁ። ዛሬ በጣም ጸሐያማ ነስቱ ነው። ኢትስ በሪ ሰኒ ማለት ፀሐያማ ነው ማለት። ሰኒ ማለት ፀሐያማ። ነምበር ቲውንቲ ፎር ሀያ አራተኛ ሺ ኢዝ ቨሪ ታለንትድ። ሺ ኢዝ ቨሪ ታለንትድ። እሷ በጣም ጎበዝነች ነው። ታለንትድ ማለት ታለንትድ በጣም ጎበዝነች። ታለንትድ የሆነች የተለየ ምንድን ነው ፕሮፌሽን የሆነው ሙያ ያላት

እኔ በጣም የተረጋጋው ነው ስትሉ ነው፣ ወይም ደግሞ በጣም ተረጋግቻለሁ ማለትም ትችላላችሁ። ነምበር 27 27ኛ it is very noisy it is very noisy or it is very noisy it is very noisy በጣም ጫጫታ ነው ስትሉ ነው። ያካባቢ ጫጫታ ነው አሁን it is very noisy ጫጫታ ነው ማለት ነው። ነምበር 28 28ኛ she is very crazy she is very crazy

አም ቬሪ ሰፕራይዝድ በጣም ተገርሜ ያለው ስትሉ ነው አም ቬሪ ሰፕራይዝድ በጣም ነው የገረመኝ ስትሉ ነው በጣም ተገርሜ ያለው ስትል አም ቬሪ ሰፕራይዝድ ስትላላችሁ በዚህ በጣም ተገርሜያለው አም ቬሪ ሰፕራይዝድ ፎር ዩ በአንተ በጣም ተገርሜ ያለው ስትሉ ነው ሰርፕራይዝድ ተብላችሁ ታውቃላችሁ ለክ እንደዛ ማለት ሰርቲዋን ሰላሳ አንደኛ ኢት ኢዝ ቬሪ ብራይት በጣም ብሩ ነው እሱ በጣም ብሩ ነው ስንል ነው። እሷ ወይም በጣም ብሩ ነው ነገሩ የሆነ ነቃ ነገር ወይም የሆነ ነገር ሲሆን ኢትዝ ምን እለው ለዛ ነው። ኢትዝ ቨሪ ብራይት ስንል በጣም ብሩ ነው ስንል ነው። በጣም ያብለቀልጣል እንደማለት ነው። ነምበር ሰርቲ ቱ ሰላሳ ሁለተኛ ሺዝ ቨሪ ኤነርጄቲክ፣ ሺዝ ቨሪ ኤነርጄቲክ እሷ በጣም ኃይለኛ ነች ነው ስንል ነው። ኤነርጂ ማለት ኃይል ነው። ኤነርጄቲክ ሲሆን ደግሞ ሺዝ ቨሪ ኤነርጄቲክ ስንል እሷ በጣም ኃይለኛ ነች። ሰርቲ ስሪ ሰላሳ ሶስተኛ ፎከስ እሱ በጣም ያተኩራል እንደማለት ነው። ፎከስ አተኳሪ ነው፣ አተኳሪ ነው እንደማለት ነው። ነበር ሰርቲ ፎ 34ኛ አም ቬሪ ግሬት ፉል በጣም አመሰግናለሁ እንደማለት ነውትልን እንደማለት ነው። 35ኛ በጣም ሰላማዊ ነው ስትል ነው። ኢስ ቨሪ ፒስፉል። ፒስ ሰላም ነው ፒስፉል ማለት ሰላማዊ ሙሉ የሆነ ፒስፉል። ሰርቲ ሲክስ ሰላሳ ስድስተኛ ሺስ ቨሪ ጀነረስ። ጀነረስ ሺስ ቨሪ ጀነረስ። እሷ በጣም ለጋስነች ነው። ሺ እሷ ነው አይደል እሷ በጣም ለጋስነች። ሺስ ቨሪ ጀነረስ። ጀነረቲክ ከሆነው ጀነረቲክ ከሚለው የመጣ ነው። ሶ ሺስ ቨሪ ጀነረስ።

እንግዲህ ዛሬ ቪዲዮ ይህን ይመስላለኝ። አርባ ሴንቴንሶችን አይቻለሁ። እነዚህም ሙሉ በሙሉ ቀስ እያላችሁ እየተረጋጋችሁ መሸምደድ፣ ደጋግማችሁ ማንበብ፣ ከዛ በኋላ በቀላሉ መልመድ ትችላላችሁ። ዝም ብላችሁ አንዲ ስላያችሁ ተኝ የሚሆን ነገር የለም። በተደጋጋሚ እየደጋገማችሁ አንብቡት። ያልገባችሁ ነገር ካለ ቴሌግራም ግሩፕ አለኝ፣ ከሶስት ሺህ በላይ እዛ ጋር መጠን ማውራት እንችላለን። ሰብስክራይብ ላይክ ሸር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።